ጋር የአዊ ብሔረሰብ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ የተከበሩ አቶ ስንታየው መንግስቴ፣ የአዊ ብሔረሰብ አስተዳደር ስራና ስልጠና ምክትል መምሪያ ኃላፊ የተከበሩ አቶ ደረጀ ጥላዬ፣ የባንጃ ወረዳ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ የተከበሩ ኢንስፔክተር ጌትነት የዚህ አካባቢ የአድማ መከላከል የሻለቀው አዛዥ ክቡራን በየደረጃው ያላችሁ አመራሮች፣ ክቡራን በጥምር የመጣችሁ ከሁሉም አቅጣጫ ከዚህገም፣ ከጓንጓ፣ ከቻግኒ፣ ከባንጃ እና ከባንጃ ከፋግታ በጥምረት እዚ አካባቢ ያላችሁ የሰላም አስከባሪ ኃይሎቻችን፣ የተከበራችሁ የችጓሊና አካባቢ ማህበረሰብ ወጣቶች፣ የሀገር ሽማግሌዎች ሴቶችና በዛሬው ቀን ደግሞ የምትመረቁ የቀጣይ የሰላም ተምሳሌት የሆናችሁ ወጣቶቻችን እንኳን ለዛሬው ቀን በሰላም አደረሰን፣ እንኳን ደስ አላችሁ። አዴና ስማን አገራችን፣ ብሎም ክልላችን በከፍተኛ ደረጃ እየተፈታተናት የመጣው ኃይል አገርን ለመበተን አገርን ባልተገባ መንገድ ለማመሰቃቀልም ጭምር ሌት ተቀን እየሰራ ይገኛል። በአንደኛው ወገን ደግሞ አገርን ለማስቀጠል ህዝብ በሰላም ተረጋግቶ እንዲኖርና በተሻለ መንገድ ጠንካራ የሆነች ኢትዮጵያን በመፍጠር ሕብረ ብሔራዊነታችን በማጽናት አካታች በሆነ መንገድ ሁሉም የሚመራባት የሚኖርባት ሀገር ለመፍጠር እየተሰራ ይገኛል ማለት ነው። እንግዲህ የዚህ ገፈጥ ቀማሽ ከሆነ በተለይም በዚህ ችግር ውስጥ ገፈጥ ቀማሽ የሆነው የፋግታ ለኮማ ወረዳ የመጀመሪያው ነው። በዚህ ጉዞ ውስጥም ለአንድ አመት ከስድስት ወር የሚጠጋ አካባቢ በከፍተኛ ደረጃ ወረዳችን በከፍተኛ ሁኔታ ጉዳት አጋጥሟል። ለአብነት ማንሳት ብፈልግ በወረዳችን ውስጥ ሰባ ስምንት ትምህርት ቤቶች ይገኛሉ፣ ከሰላሳ አምስት ሺህ በላይ ተማሪዎች ይማራሉ። ነገር ግን የትምህርትን ጣዕም ለአንድ ዓመት ከስድስት ወር የሚጠጋ አካባቢ ማግኘት አልቻሉም፣ እነዚህ ህጻናት ማለት ነው። የጽንፈኝነት የመጨረሻው ጥግ ራስን መብላት መሆኑን በተግባር ያሳየበትን ተግባራቶች አሳይቷል። ህጻናት በከፍተኛ ደረጃ ያልተገባ የአእምሮ የስነ ልቦና ጫና ደርሶባቸዋል። ይህ በማንም የተፈጠረ ሳይሆን በራሳችን ልጆች፣ በራሳችን በወለድናቸው፣ በወንድሞቻችን፣ በልጆቻችን የተፈጠረ የተከሰተ መጥፎ የሆነ ታሪክ ነው። በትንሽ መዋጮ መታከም የሚችልበትን እድል በመፍጠር የጤና ምድን ስርዓትን ዘርግተናል። ለህዝባችን ቃል በገባነው መሰረት ስንገባ ጥለናችሁ አንወጣም። የትኛውንም የመልካም አስተዳደር ችግር ለመፍታት ከሚመለከተው አካል ጋርም ጭምር ተነጋግረን መፍትሄ እናስቀምጣለን፣ ባለው መሰረት ከችጓሊ ጤ ያለው 12.5 ኪሎ ሜትር መንገድ በይፋ ተጀምሯል ማለት ነው። እኛ ከገባለበት ሳ ጀምሮ ነቸላ ቀበሌ የጥምብል ድልድይም አሁን ስራ ተጀምሯል ማለት ነው። ስለዚህ እኛ ከጽንፈኛው የምንለየው የገባነውን ቃል የምናከብር ለህዝብ የምንሰራ ጥቅም የማያንበረክከን የህዝብ ክብር፣ የህዝብ ደስታ፣ የህዝብ ፍትሐዊነት ቀዳሚ ነው ብለን በአጀንዳችን የምንሰራ ስለሆነን ህዝቡ ይህንን ተረድቶ በከፍተኛ ደረጃ የጽንፈኝነት አመለካከትን ወደ ጎን ትቶ በሰላማዊ መንገድ ቀበሌዎች የተሻሉ እንዲሆኑ ያደራጀናቸው ቀበሌዎች አሉ። መዋቅር አደረጅተናል፣ እግር ተክለናል። በዚህ ሂደት ውስጥ በከፍተኛ ደረጃ ስራ እየሰራን ያለ ነው። ያድማ መከላከሉ የሚኒሻ ኃይላችን በሁሉም ደረጃ የመጡት እና የሰላም አስከባሪዎቻችን ስለሆኑ ለእነሱ ክብር እንድትሰጡልኝ በዚህ አጋጣሚ መግለጽ ይፈልጋል። ስለዚህ የዛሬ ተመራቂዎችም ከመመረቅ ባለፈ የትኛውም ግዳጅ የሚሰጣችሁን ተልኮ ተቀብላችሁ አደራችሁን ተቀብላችሁ አካባቢያችሁን አጽንታችሁ የሰላም አምባሳደሮች ሁናችሁ በሰላም የማይመጣ ሰው ካለ ደግሞ በሚሰጣችሁ ግዳጅና ተልኮ መሰረት አካባቢያችሁን ሰላም ለማድረግ ጥረት ማድረግ አለባችሁ። በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። በአጠቃላይ ቀጣይ በምንሰራቸው ስራዎች ደግሞ የችጓሊን ቀጠና አጽንተን ህዝባችን አስተሳስረን እንደምታውቁት ከፂሪጊ ህዝብ ጋር የወሰድነው ኮሚትመንት ከወጣቱ ጋር የወሰድነው የመተሳሰር ሂደት ዛሬ ትልቅ ውጤት አምጦልናል። ካስኩና ህዝብ ጋር ያደረግነው ነው ወዳጅነትና የነበሩብን ችግሮች የመፍታት ሂደት፣ ሁሌም የምናመሰግናቸው የባንጃን ወረዳ ሁሌም የምናመሰግናቸው የፂሪጊን ማለትም የጓንጓን ወረዳ የቻግኒን፣ የዚገምን። በዛ ልክ እየተሳሰርን የምንሄድበት ሁኔታ መኖር መቻል እንዳለበት ይሰማኛል። እነዚህን ወረዳዎችም በትልቁ ቀጣይ ግዳጃችን ስንፈጽም የምናመሰግናቸው ሆኖ ሳለ ዛሬም ክብር በድጋሚ እንድሰጡልኝ መጠየቅ እፈልጋለሁ ማለት ነው። ማድረግን ማንኛውም ሰው በሰላም ወጥቶ የሚገባበት አካባቢ ለማድረግ የምንሰራ መሆኑን በዚሁ አጋጣሚ ቃል እገባለሁ። እጅግ አመሰግናለሁ።